እየገረመኝ ያለው ምን መሰለ ምንድ ነው፣ አሁን እንደ አዲስ እየተረዳሁት አይደለም። ያኔም እውነት ለመናገር ተረድቼዋለሁ፣ ብዙ ውይይት አድርገንበታል። በጣም እየገረመኝ ያለው ጌታቸው ጀንበር እና የአማራ ክልል አማራሮች ከዚህ ሁሉ በኋላ አሁንም ትሪኩን አልተረዱትም። በጣም በሚገርም ሁኔታ አሁንም የማይበት ሰውየው ላይ ኢኖሰንትነት ነው ስቲል ፖለቲከኛ አይደለም። የሚገርም ነው። አሁን እኔ ይሄ ሰውዬ ፒውርሊ በፍጹም በፍጹም በፍጹም ፖለቲከኛ አይደለም። በቃ ምንድን ነው ያን እንድረዳ ያረገኝ ያን እንድል ያረገኝ የተወሰኑ ነጥቦች ላንሳ አለ መጀመሪያ ይሄ ትራያንግሉን ያልተረዳው እኔ አሁን እንደው እዚህ ውስጥ ምንድን ነው የተረዳው ብትለኝ ከእያንዳንዱ ከእሱ ንግግር አሁን ትንታኔ አብይ አህመድ ከቲፔሌቭ ሰዎች ጋር እየተገናኘ እንደነበረ ጌታቸው ጀንበር አያውቅ። አብርሃም የተናገረውን አስተውል። በአሁን በቃለ ምልልሱ ላይ ምንድን ነው ያለው? በእያንዳንዷ ምዕራፍ በእያንዳንዷ ምዕራፍ፣ የመጀመሪያው ጦርነት፣ ሁለተኛው ጦርነት ምናምን፣ ከቲፔሌፍ አመራሮችም ጋር በውጭ ካሉ የቲፔሌፍ ተወካዮችም ጋር አለ አለ። ጌታቸው ጀንበር ይቅርታ፣ ማን ነው አብርሃም ይገናኙ እንደነበረ ይወያዩ እንደነበረ ገለጸ። እይ አሁን ጌታቸው ጀንበር ምን ውይይት ከጀርባ እየተደረገ እንደነበረ አያውቅ እና አብርሃም እየተነጋገሩ ነው፣ ዲል እያደረጉ ነው፣ እየተስማሙ ነው። እነ ጌታቸው ጀንበርን ሲጠሯቸው ወደ ፕሪቶሪያ ይዘዋቸው ሲሄዱ ከአማራም አለ የሚል ማባያ ይዘዋቸው ሄዱ። እነሱ ደግሞ ከራሳቸው ነገር ተነስተው ይሄ ነገር እንዴት እንደሚወሰነው ነው ብለው ጠየቁ። የሚገርም ትሪክ ነው የሰራቸው አብይ፣ በእኔ እይታ የሚገርም ትሪክ ማንን? አሁንም ሁለቱንም ሁለቱንም ተጫውቶባቸዋል። ለዛ ነው አሁንም ጦርነቱን ወደዛ ሊመልስ ነው፣ መልሶ ሊሰጣቸውንም ትል። አዎ፣ ለዛም መቻችቶ ነው ቀልዶባቸው የወጣው በፕሪቶሪያውም ስምምነት። እንዴት ይኸውልህ ለቲፔሌፎች ምን ብሏችኋል? አብይ አመድ ዶን ወሪ፣ ይሄ ነገር አያስጨንቃችሁ፣ በሕገ መንግስቱ መሰረት ነው የሚባለው። በሕገ መንግሥቱ መሰረት ሲባል ደግሞ የመጀመሪያ ግልግል የምትለው አንስቶታል። በደንብ ሁለቱ ክልል ተነጋግረው ይፈቱታሉ ይባላል። ተነጋግረውም ይፈቱት ጉዳይ አይደለም። እስካሁን ባለው በሚታየው ሁኔታ ኦኬ፣ ፌዴሬሽን ምክር ቤት ይወስናል ወይ ነው ሁለተኛው። ሶስተኛው ሪፈረንደም ነው። የፌዴሬሽን ምክር ቤት አቋም ሁለቴ ሶስቴ አራቴ ተደጋግሞ ተነጋግሯል ተነጋግሯል እንደማይወስን አረጋግጦልናል። ምንድነው ያለው? በሪፈረንደም ይወሰናል። ማን ማን ነው በሪፈረንደም ያሉት? አስብ። የፌዴሬሽን ምክር ቤቱ ሪፈረንደም የሚል አቋም ወረድ ይዟል። ስለዚህ የፌዴሬሽን ምክር ቤትማ የሚወስን ቢሆን የመወሰን ስልጣን ስላላችሁ ለምን ወስናችሁ አትገላግሉንም እየተባሉ ሲጠየቁ አልወሰኑም። ገና ቀድሞም ቢሆን ማለት ነው የመወሰንም ፍላጎት የላቸውም። ሰው ሂዶ ሂዶ የት ጋር ነው የሚወድቀው? ሪፈረንደም የምትለው ጋር ነው የምትወድቀው። አሁን ለእነዛኞቹ ሪፈረንደም ነው። ስለዚህ በሪፈረንደም ስለሚወሰን ለጊዜው እኔ በጣም በጣም በጣም በጣም እርግጠኛ ሆኝ ነው የምናገረው። ፖለቲካዋን የተጫወተባት አብይ አማራውን ትጥቁን እስካስፈታ ጠብቁኝ ነው ያላቸው። ልዩ ኃይሉን እስካፈርስ፣ ፋኖን እስክበትን፣ ካልጠበቃችሁኝ፣ ኦኬ፣ አማራውን ካስወጣሁኝ አሁን ተነስቼ እናንተ ይገባናል የምትሉትን ልስጣችሁ አማራውን ምናምን ብል ታጥቋል ሊመጣብኛ አለው ፖለቲካዋን ሲጫወቱ አታስታውስ እንደሆነ ለርስት አልተዋጋንም እያለው አልመጡም እነሽ መለስ ውጊያው ርስት አይደለም እኮ ይሄ እኮ የህግ ማስከበር ነው መውጣት አለባችሁ ምትል ጫወት አልነበረችም ስለዚህ አብይ አላቸው ከኤርትራም ጋር ግድ የለም መጣላለው አብይ አላቸው ይህንን ነው አማራውንም ግድ የለም ይሄን አስፈጽምላቸዋለው አላቸው ጠንቁዬ እንዳይመስልህ ፖለቲካውን ነው እየተናገርኩ ያለሁት። ማስረጃ ላቀርብ እዚህ ጋር ጌታቸው ረዳ ምን አለ? ልክ ልዩ ኃይሉ ሲፈርስ በዚህ ፍጥነት ይህንን ያደርጋሉ ይህን ኃላፊነት ይወስዳሉ ብለን አልጠበቅንም ነበር፣ በሚገርም ፍጥነት ይህን እርምጃ ወስደው አላለ? ምኑን ልዩ ኃይል ፈረሰ? ይፍረስ ተብሎ ታዘዘ፣ ተበተነ የሚል ዜና ተነገረ። ያልጠበቁትና ያልገመቱት ሁለቱም አብይ አህመድም ሶስቱም ውሰዱ። እነ ጌታቸው ረዳም እነ አብይ አህመድም በአዴንም የተሳሳቱት ነገር ካልቸራል አማራውን አላያውቁትም። ካልቸራል አማራው በክብሩ በማንነቱ ሲመጡበት ከአብይም ከቲፔሌፍም ከባአዴንም ትሪክ አማራው አመለጠ። ሀው ልዩ ኃይል እንዳይፈርስ ከፈረሰ ልዩ ኃይሉ አስበው የተነሱት ይሄንን ነው ነበር አደለ? አቤት አንተም ዘጥቀውኛል ነበር እንዳይፈርስ የነዛ ልጆች ነና ካልቸራ ላይ አማራው ልጆች ነን። ገብቶናል ምን እየተደረገ እንደሆነ ልዩ ኃይሉ ፋኖን እንሸልም ብለው ለሁለት ሊከፍሉት ሲሉ የለም ይሄ ነገር አደገኛ ነው። አረ ግዴለም አብይ ስኖን ልናል። አረ በፍጹም ትሪክ እየሰራችሁ ነው። አቤ አሁን የውልህ አብይ አህመድ ባሰበው መንገድ ሂዶ ነገሯን ያልፈጸማት ያልፈጸማት ልዩ ኃይል አፈረስኩ ሲል ከቁጥጥር ወጣና ልዩ ኃይሉ ተበትኖ ፋኖ ሆኖና በየቦታው አመራሩ ነው ገባ፣ ህዝቡ አመፀ። ፋኖውን ባሰበው መንገድ ትጥቅ አስፈታለሁ ሲል በሕግ ማስከበር ባሉት ጊዜ ለህልውና ውጣ ባሉት ጊዜ ከነበረው ሁለት ሶስት እጥፍ የሚልቅ የፋኖ አደረጃጀት ተፈጠረ። ኤቭሪዌር አሁን የምምለ ሻለቃ፣ ብርጌድ፣ ክፍለ ጦር የሚልኩ አልነበረም። አሁን በሻለቃ በብርጌድ በክፍለ ጦር በእዝ መጣለት። አሁን አርሶ አደሩ ታጠቀለት። የእሱን ሰራዊት እየገለበ የው ይቅርታ የማይሆን ቃላት ላለመጠቀም፣ የማይሆን ቃላት ይያታለሁ። ሳንዱች አበሉት ነው ሳንዱች ሳንዱች የገባበት ገብተው እያረገፉ መስራት የሚገባቸውን ሰሩ አየ እንጂ፣ ይሄ ባይሆን ኑሮ ምን ሊያደርግ እንደነበረ ግልጽ ነው። ሌላኛዋን ትሪክያት ለቲፔሌፍ አታንሱ ስላላቸው አንድ ያላነሱት ሁለተኛው ምክንያትስ ሁለተኛው ምክንያት አታንሱ ያላቸው ይሄንን የአማራን ኃይል እስከማዳክም ድረስ ይሄንን አንስታችሁ በዚህ ያለ መግባባት ከተፈጠረ እንደ አሁን ላይ አቋም ስለማንይዝ አማራ ኃይሉ ሳይመታ ነው አቋም ስለማይያዝ ዝም በሉ የተባሉትን ሰምተው። አንድ ሁለተኛ፣ በወቅቱ ቲፔሌፍ የነበረው አቅም ተዳክሟል። በጣም በርካታ ቦታ ተይዞበታል። ጦርነቱ ቢቀጥል ስለማያዋጣው አብይ አህመድ በዚህ ደረጃ ፕሮሚስ ካደረገላቸውና ከአማራው ጋር ቀጥሎ እንደሚዋጋ ካወቁ ለምን ብለው ነው ያንን ስምምነት የሚሸሹት? ለዚህም ለማስረጃ ላምጣለ ማወቃቸውን ማወቃቸውን ማስረጃ ላምጣለ ጌታቸው ረዳ ምንድን ነው ያለው? እቺ ፌመስ ቪዲዮዋ ሁሌ የምናሰማት ላይ እንደነበር ያለው አብይ አህመድ ትግራይን ወግቶ ሲጨርስ ለማየት ያብቃችሁ ማንን ይወጋል አለ አማራን ይወጋል ኤርትራን ይወጋል አላለም ስለዚህ አጀንዳዋን ያላነሷት በደንብ ገምግመዋል በደንብ ገምግመዋል ጌታቸው ጀንበር የቲፔሌፍ ብልጠት ብሎ ያደነቀዋል አለ አይደል ማድነቅ የነበረበት በዚህ አንግል ነው ጌታቸው ያደነቃቸው ግን በሌላ ነው በይዋነት አንግል ነው ያደነቃቸው በይዋነት አንግል እነሱ ግን ምንድነው ያደረጉት ይወጋልናል አማራውን ስለዚህ አማራው ተወግቶ ተዋባ ከአማራው ጋም ከሻቢያ ጋም ተዋግቶ እስኪዳከም ይሄንን የኦህዴድ ጀሌ እንጠብቀዋለን ታክቲካሊ ልክ ነው ብለው በብልጠት ወሰዱት አሁን ነገሩን ሁሉ ግልብጥብጡን አውጥቶ የቀየረው ምንድነው ፋኖ ነው የሚባል ታምረኛ ኃይልም ያልጠበቁት ታምረኛ ኃይል መጣና የአማራን ህዝብ እንደታሰበው ጥርግርግ አድርጎ በቃ በወልቃየት ጉዳይ የሆነ ነገር ማለት የማይቻል ሆነ። አብይ ጨነቀው፣ ያልጠበቀው ያልገመተው ነገር ስለተፈጠረ አሁን ወደ መፍትሔ እንምጣ ሲሉ፣ እንዴት ይፈታ? ለትግራይ ለቲፔሌፎች የገባላቸውን ቃል አከብራለሁ እንዳይል በየት በኩል፣ እንደውም የቀረውንም ትንሽ የቀረውንም እንጥፍጣፊ ጨርሶ አማራው ዳር እስከ ዳር ችቦ ሆኖ የሚነሳ ነው። አይ ለአማራው በቃ ምናምን ሰጥቼ እንዳይልና ወደ አማራው ራሴ ላጠቃልል እንዳይል ችግር አለ። ለምን ቲፔሌፍን ራሱ ለአማራው እሰጣለሁ ሲል ቲፔሌፍ አመፀበት ማለት ነው። ኦኬ፣ ቲፔሌፍ ቢያምፅ የት አባቱ ይደርሳል እንዳይል ደግሞ ፈረንጆቹ ከቲፔሌፍ ጀርባ እንደቆሙ ያውቃል። ወጥረው ይዘዋል። ጌታቸው ጀምበር እዚህ ጋር ልክ ብሏል። ምን አለ? ፈረንጆቹ ራሳቸው ኮንቴስትድ ኤሪያውን እያሉ እነሱም ጥያቄ ያነሱ ነበር። የትግራይ ክፍል አካል አድርገው ነው የሚጠሩት አለ። ኦራይት ኮምፕሊኬሽኑ ተፈጥሯል ኦልሬዲ። አሁን አንድ ነጥብ ብቻ አንስቼ ላቁም። በዚህ የፖለቲካ ትሪክ ውስጥ የመንግስት አቋም ምንድን ነው? ጌታቸው ጀንበር ሲል ኮንቴስት ዴሪያን በተመለከተ አንድ ነገር ነው ያስቀመጥነው አለ። ምንም ምትል አለ በሕገ መንግሥቱ መሰረት ይፈታል የሚል። ከዛስ አሁንም በይዋህነት ሄደ ህግ ትንተና ውስጥ የፖለቲካ ቁማሩ ጋር የለም የው ልታወውና ሁሉንም ነገር ህግ ትንተና በመነጋገር በፌዴሬሽን ምክር ቤት ወይ በሪፈረንደም እያለ እሱን ነው የሚተነትነው። በመሀል ያልገባው ነገር ምን አለ ያልገባው ነገር በሕገ መንግሥቱ መሰረት ባሉ ማግስት እችና አንቀጽ ባስገቡ ማግስት ምን ብለው ነው የመጡት? የአማራ የጸጥታ ኃይሎች ከቦታው ይውጡ። ማን አለ? የፌዴሬሽን ምክር ቤት አገኘው ተሻገር፣ ፊልድ ማርሻል ብርሃኑ ጁላ፣ አብይ አህመድ፣ የመከላከያ ሚኒስትሩ አብርሃም፣ ሁሉም ያላዘኑት ምን ብለው ነው ከፌደራል መንግስቱ ሰራዊት ውጪ ሌላ በሙሉ ይውጣ። እስከ ትላንትና ድረስ ነው የሚሉት። ተመልከት፣ እስከ ትላንትና ድረስ አብርሃም ምንድን ነው ያለው? የፌደራል መንግስቱ ብቻ እዛ ላይ ይኖራል ነው የሚለው። ስምምነቱም ላይ ይላል የፌደራል መንግስቱ ብቻ፣ ኦኬ፣ የፌደራል መንግስቱ ሰራዊት ይኖራል። ሲል ጌታቸው ጀንበር አንድ መረዳት የነበረበት አሃ፣ የፌደራል መንግስቱ ሰራዊት ብቻ ይሆናል ኮንቴስት ዴሪያ ላይ ሲል፣ ጸጥታውን ማን ሊያስጠብቀው ነው? መከላከያ። አሃ መከላከያ ጸጥታውን የሚቆጣጠረው ከሆነ አስተዳደሩስ በማን ነው የሚተዳደረው ማለት ነው? ጊዜያዊ አስተዳደር አለ አደለ? አሁን ስምምነቱ በአማራ ስር ይቆያል አደለም? የሚለው ተመልከት። አሁን በአማራ በጓሮ በውስጥ ምን ብሏቸዋል? በአማራ ስር ይቆያል ብሏቸዋል ለነጌታቸው ጀንበር የፕሪቶሪያው ስምምነት ላይ ግን ምንድን ነው የሚለው? ኮንቴስትድ ኤሪያው በሕገ መንግስት መሰረት ይፈታል። ሕገ መንግሥት መሰረት ደግሞ ምን አሉ? የአማራ ኃይል ምንድነው? የጸጥታ ኃይሉ ይውጣና መከላከያ ይግባ። ኦኬ፣ መከላከያ ከገባስ በኋላ ምን ያድርግ? የጸጥታ ኃይል ሲባል ማነው? አስተዳደሩ፣ ፍርድ ቤት ምናምን፣ ገለመሌ በማን በኩል ይደረጋሉ? አስታውስ ባንክ ቤቶች ጀማምረው ነበር እኮ አፍርሰው ነበር። አስተዳደሩን አፍርሰው ነበር። አስተዳደሩን ፈርሶ በመከላከያ ይተዳደሩ ሁሉ ብለው ነበር። ኤግዛክትሊ ያችን የተዋት በምንድን ነው ልክ ጫጫታው ሲነሳና አማራው ለአምስት ሲል መሳሪያ እጁ ላይ ስላለ አፍርሰው መከላከያ አስተዳደር የሚለውንም አዎ፣ ገና ነው። አማራውን ገና ትጥቅ አላስፈታንም። ስለዚህ ይቆያሉ። ጨፌ ላይ ኦሮሚያ ላይ ገመገሙና አሁን አንድ ጊዜ ፉል ፍሌጅ ገብተን በአንድ ጊዜ በአስራ አምስት ቀን በምናምን ትጥቅ አስፈትተን መከላከያ ቦታውን ይቆጣጠረዋል ከተባለ በኋላ ጨፌ ኦሮሚያ ላይ ተሰብስበው ይሄንን ኮንቴስት ዴሪያ እንደውም ለምን እዚህም ሰሊጥ እዚህም ገብሱና በቆሎ የሚመረትበት አደላው ለምን በፌዴራል መንግስቱ ስር የሚተዳደሩ አናደርጋቸውም? የሚል ጭራሽ ሀሳብ ይዘው መጥተው የገላጋ እያለ ለሚል ራስ ገዚሁን አሁን ሪፈረንደም ላይ ገብስ ገብሱን ይተውትና እነ ጌታቸው ጀንበር የተዘጋጁላቸውን እንንገራቸው። አንድ ሶስት ነገር በሪፈረንደም እናስወስናለን ያሉት ምርጫ አንድ በራስ ገዝ አስተዳደር ምርጫ ሁለት በአማራ ክልል ምርጫ ሶስት በትግራይ ክልል የሚል ሶስት አማራጭ እንሰጠዋለን ነው እያሉ ያሉት። ሪፈረንደም ብለው ሶስት አማራጭ እንሰጠዋለን ነው። በዚህ ሂደት ውስጥ አማራው ጋር ምን እያሉ ነው ያሉት? በሪፈረንደሙ ራስ ገዚሁን የሚለውን ለባዕዴኖች ራስ ገዚሁን ሁን በሚል ይሄድ፣ ኢንክሉዲንግ እነ ኮረኔል ደመቀን ጨምሮ በራስ ገዚሁን እያሉ ነው ሎቢ እያደረጓቸው ያለው። አለዛ ግን እንዲህ ካላችሁ አይሆንም። ለምን? ምን ይዘው መጡልን? አንድ ሚሊዮን ነው የተፈናቀለው። የተፈናቀለው አንድ ሚሊዮን ነው አንድ ሚሊዮን ወደዚህ እናመጣለን አሉ። አሁን ጠቅላላ በየካምፖ ያለው በሙሉ ከአዲግራት የሚፈናቀል ከአድዋ የሚፈናቀል ከየት የሚፈናቀል የት የሚመለስ ነው አሉ። እታ እዚህ ይመለሳል አሉ። ምንድነው? ለመመለስ ነገ ከነጎዲያ ማስረጃ አምጡ ነው የሚባለው። ምን የነዋሪነት መታወቂያ አምጣ። የነዋሪነት መታወቂያ ማን ነበር የሰራው? ምንድን ነበር የሚለው የነዋሪነት መታወቂያው? የትግራይ ምናምን የሚል ጊዜያዊ አስተዳደር ማነው? ምንድን ነው? ምዕራብ ትግራይ ገለመሌ በሚል አደለም፣ እያንዳንዱ መታወቂያው ተሰርቶ በአክ ተሰርቶ ይዞታል። አድማጭ ተመልካቾቻችን፣ አሁን ከዚህ ቀጥሎ የሚቀርበው በእስር ቤት ስለ አማራ ሕዝብ እና ስለ እውነት መከራ እየተቀበለች ያለችው የመስከረም አበራ የተጠየቁ መልእክት ነው። መስከረም አበራ ህፃን ልጆቿን ትታ ቤተሰቧን ትታ ስለ አማራ ሕዝብ መከራ እየተቀበሉ ካሉት መካከል ነች። ይሄ የኦህዴድ አገዛዝ በጭካኔ በማሰሪያ በእስር ቤት አጉሮ ከሚያሰቃዩቸው መካከል መስከረም አበራ በእንደዚህ አይነት ፈተናና መከራ ውስጥ ሆና እጅግ ለአስጨራሽ ትግል እያደረገ ያለው የአማራ ሕዝብን ትግል ለመደገፍ አንድ መልእክት ሰዳለች። በመልእክቷም ደግሞ እስኪ ተጠይቁ የሚል ጽሑፍ መጣጠፍን ያደረሰችን መጣጠፉን እንደወረደ አቀርበዋለሁ ይሄንን መጣጠፍ ለሚመለከተ ሁሉ እንዲደርስ ታሰራጩት ዘንድም በአክብሮ ተጠይቃለሁ። እስኪ ተጠየቁ። በዓለም ላይ ያሉ መልካም ነገሮች ሁሉ የትግል ውጤቶች ናቸው። እኩልነት፣ ነፃነት፣ ሰብአዊ ክብር ቅኝ ግዛት ሰንሰለት መፈታት ከዘር መርሎ መዋጀት በወደዱት በፈቀዱት መተዳደር ሁሉ የትግል ትሩፋቶች ናቸው። የአማራ ሕዝብ ዛሬ እያደረገ ያለው የትግል ትሩፋት የሆኑ መልካም ነገሮች ሁሉ ለማግኘት የሚያስፈልገውን መራር ትግል ነው። መራራው የጥላቻ ፖለቲካ ለበቆች ሁሉ ሲገረፍ ማንም ችግሩን ያልተረዳለት የአማራ ሕዝብ በስተ መጨረሻው የራሱን ትግል ለመታገል ቆርጦ ተነስቷል። ይህ ቻይ ህዝብ እዚህ ደረጃ ላይ ከመድረሱ በፊት የፍጡር በማይመስል ትዕግስት ታግሷል። የማይቻለውን ችሏል። የማይታለፈውንም አልፏል። ለማይሰሙ ጆሮዎች በደልን አቤት ብሏል፤ ሰሚ ግን አልነበረም። አሁን ትግሉ ሲፋፋም ደግሞ መካሪ ዘካሪው በስቷል። አድፋጭ ሁሉ የሰላም ሰባኪ ሆኗል። የአማራ ህዝብ በደሉን አበክሮ ሲነግረውና መፍትሄ እንዲያመጣለት ሲማጸነው የነበረው የብልጽግናን መንግስት ነበር። ይሄ መንግስት የአማራ ህዝብ በሲቃ ያማጠ ፍትህ ይወርድለት ዘንድ ሲማጸነው ሰምቶ ሊመልስለት ቀርቶ ምን ሆንክና ምን ላድርግልህ የሚል በአማራ ህዝብ ለቅሶ ላይ የሰርግ ድንኳን ለመጣል የሚቃጣው መልስ ሲሰጥ ኖሯል። አሁን የተፌዘበት ህዝብ ቆርጦ ሲነሳ ደግሞ ይሄው መንግስት በተለመደ ማደናቆሩ በዲሞክራሲያዊ መንገድ የተመረጠ ስለመሆኑ እያወራ ነው። ዲሞክራሲያዊ መንገድ ተመርጦ በዲሞክራሲያዊ መንገድ ተመርጦ ከሆነም ምርጫ አንድ መንግስት እንደ ሥልጣን የሚመጣበትን መንገድ ያሳያል እንጂ ከተመረጠ በኋላ ህዝብ አምኖበት የሰጠውን ስልጣን መንግስት ተብየው እንዴት እየተጠቀመበት እንደሆነ አላሳየንም። የብልጽግና መንግስት ደግሞ ተመረጥኩ ካለ በኋላ ስልጣኑን እንዴት እየተጠቀምበት እንደሆነ ሁሉም የሚያውቀው ሀቅ ነው። በሀገራችን በሁሉም ክልሎች ተመረጥን ብለው በስልጣን ላይ የተቀመጡ የየክልሉ የብልጽግና መኳንንት አዲስ አበባ እንደተቀመጠው የመንግስታቸው ራስ ሁሉ በአማራ ህዝብ መከራና ሲቃይ ላይ ሲያላግጡ ነበር። አሁን ህዝቡ በመሰለው መንገድ ከሲቃ የሚያወጣውን መንገድ ሲጀምር ካደፈጡበት ከሸፍጥ ዋሻ ብቅ ብቅ እያሉ ማሳሰቢያ ይሉት የማደናገሪያ መግለጫ እያዥ ጎደጎዱ ነው። እንደ ጉንዳን መንገደኛ በአንድ አቅጣጫ ከመፍሰስ በስተቀር ግራቀኙን የማያዩ የብልጽግና ፓርቲ የክልል ጭፍራዎች የአማራ ክልል ህዝብ በኦሮሚያና በቤኒሻንጉል ጉምዝ ክልሎች እንደ ቆሻሻ በጅምላ ሲቀበር ለገዳዮች የዝምታ ፈቃድ ሲሰጡ ነበር። የኦሮሚያ ክልልን የሚመራው ሰውዬ እንደውም ስንገላቸው ያልቅሱ የምንሰጣቸው ነገር ቢኖር እንባቸውን ማበሻ ሶፍት ነው ሲል በግልጽ ተናግሯል። አሁን በንዴት ጥርሱን እያፏጨ የመጣው ያወጣው መግለጫ ደግሞ የቀደመ ፌዙን አይመስልም። ይህ የሚጠበቅ ነው። ህዝብ ሲያለቅስ አይኖርም። ህዝብ ለትግል መነሳቱ ተፈጥሯዊ ነው። የአማራ ህዝብ እያደረገ ያለው ይህንኑ ተፈጥሯዊ ነገር ነው። ይህንን ተፈጥሯዊ ነገር በመከተር የአማራን ህዝብ የበደል እድገት ያሳልጥ ዘንድ ትውልድ አማራነቱን ተጠቅሞ ስልጣን ላይ ተወዝቶ የነበረው የአማራ ብልጽግናም ወጉ እንዳይቀርበት ስለ ሰላም አስፈላጊነት ለአማራ ህዝብ እየሰበከ ነው። ስለዚህ ስብስብ ሰላም ማለት ለገዳይ ካባ ለዚህ ስብስብ ሰላም ማለት ለገዳይ ካባ ማልበስ ነውና እንዲህ ባለ ራስን መናቃ ዘቅት ውስጥ ለተዘፈቀ ቡድን ቃላትን ማባከን የማይገባውን ክብርም መስጠት ነው። በአጠቃላይ የብልጽግና መንግስት የአማራ ህዝብ ለሶስት አስርት ዓመታት የደረሰበትን ዘር ተኮር ጭፍጨፋ በዝምታ ሲያሳልጥ ወይም በቀጥታ ሲደግፍ የኖረ በመሆኑ የዘር ማጥፋት ወንጀለኛ መሆኑን ታሪክ በማይለቅ ቀለሙ የጻፈው ሐቅ እንደሆነ ሊታወቅ ይገባል። በታሪክ ገጽ በደም የተጻፈውን ይህንን የብልጽግናን መንግሥት ወንጀል በአስቸኳይ ጊዜ አዋጅ ከባድ የከባድ መሳሪያ ተኩስ መፋቅም የማይሞከር ነው። የብልጽግናን መንግስት የዘር ማጥፋት ወንጀል አብረው ሲያሳልጡ የነበሩት ኢዜማ የተባለው ፓርቲ መኳንንትም የአማራ ህዝብ በየደቂቃው በጥይት አረር ሲያልቅ በአማራ ህዝብ ላይ የደረሰ በደል የለም ሲሉ ኖረዋል። ዛሬ ስልጣን ላይ ያሰፈራቸውን ወንጀለኛ መንግስት በአማራ ህዝብ ቁጣ መዳረሻው ሲጠፋው በአንድ ሳምንት ሁለት መግለጫም አውጥተዋል። ሶስት ዓመታት ሙሉ በአማራ ህዝብ ላይ በደረሰው ወንጀል ሲያፌዝ የነበረው ይህ ፓርቲ በተለመደው ሀፍረተቢስነቱ ቢስነቱ ዛሬ ላይ የአማራ ህዝብ የተለየ ማንነት ተኮር በደል በመድረሱ ይህ ህዝብ ተማሮ ጠመንጃ እንዳነሳ መተንተን ጀምሯል። ይህ አባባል ሶስት ዓመታት ሙሉ አማራው በተለየ መንገድ አልተበደለም ሲሉ ከኖሩት ቅጥፈት ጋር የሚጋጭ ብቻ ሳይሆን እነሱንም አሳዳሪያቸው የብልጽግና መንግስት የዘር ማጥፋት ወንጀለኝነት ተርታ የሚያሰልፍ የራስ ምስክርነት ነው። በጣም የሚገርመው ደግሞ ይህ ፓርቲ በመግለጫው መንግስት የአማራን ህዝብ ጥያቄ ባለመመለሱ እየከሰሰ የዚሁ ፓርቲ መሪ የመንግስት ሚኒስትሮች ምክር ቤት አባል ሆኖ የአማራ ህዝብ በከባድ መሳሪያ የሚያልቅበትን የአስቸኳይ ጊዜ አዋጅ አውጆ ደም መፍሰሱን እያሳለጠ መገኘቱ ነው። ማምታታት ጊዜው አልፏል። ገዳይም፣ አዳኝም፣ ወዳጅም ጠላትም መሆን አይቻልም። የህዝብ ልቦና ሁሉን ያውቃል። ታሪክ ሁሉንም ይመዘግባል። የታሪክ ፍርድ በሁሉም ሰው ፊት ነው። ሁሉም እንደየስራው በታሪክ ፊት ይቆማል። በዚህ ሁሉ ውስጥ ጊዜው የደረሰው የአማራ እውነት ድል የሚያደርግበት ቅንጣት ጥርጣሬ የለኝም። ከልጆቼ ተለይቼ በተከረቸምኩበት እስር ቤት የምጽናናበት ትልቁ ጉልበቴ ነው። በጥላቻ ተደፍኖ በጠመንጃ ታፍኖ የኖረው የአማራ ህዝብ እውነት ጊዜው ደርሶ ከተቀበረበት ወጥቶ በድል ጎዳና ላይ እየተራመደ ነው። ከዚህ በላይ የሚያስደስተኝ ነገር የለም። በተረፈ የአማራን ህዝብ እውነት በጭካኔ ሲያዳፍን የኖረው ሁሉ ዛሬ ለአማራ ህዝብ ስለ አገር ጠቀሜታ፣ ስለ ሰላም አስፈላጊነት ሊሰብክ ሲመጣ ሳልወድ ሳቅ ይሞክረኛል። እነዚህ የአዞን ባምቢዎች ለአማራ ህዝብ ስለ አገር አስፈላጊነት፣ ስለ ሰላም በጎነት ሲመክሩ ቄሰ ገበዝ የሚገዝት የቆሎ ተማሪ ይመስሉኛል። ዛሬ የአማራ ህዝብ ወደ ነጻነቱ፣ ወደ ሰብአዊ ክብሩ የሚያደርሰውን የትግል መንገድ በቆራጥነት ሲይዝ ፍርሃት የሚያስለፈልፈው ሁሉ ለአማራ ህዝብ አስቦ እንዳልሆነ የሚታወቅ ነው። ለአማራ ህዝብ ያሰበ ይህ ህዝብ በሞት ጥላ ስር በሚሄድባቸው በነዛ ክፉ ቀናት ከጎኑ ይቆም ነበር። ይህን ከፍታ የረገጠ ብቻ ስለ አማራ ህዝብ ትግል አስተያየት መስጠት ይችላል። በተረፈ በንጉሱ ትእዛዝ በየሚዲያው እየወጣ የሚለፈልፈው ሁሉ የአማራ ጠሉ ስርዓት የዘር ማጥፋት ወንጀል አስቀጣይ እንጂ ሌላ አይደለም። የአማራ ህዝብ ትግል አስበርግጓቸው ከሰሞኑ በየሚዲያው የአማራን ህዝብ ልምከር የሚሉ ህልቆ መሳፍርት ሐሰተኛ የሰላም ሰባኪያንን ሳይ እና ስሰማ እንደ አማራ ህዝብ በሞት ጥላ ስር የኖሩ እስራኤላውያን የዓለምን ህዝብ በትዝብት የሚሞግቱበት አባባል ትዝ ይለኛል። አባባሉም ይህ ነው። በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገን ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳችሁ ገዳይ ብላችሁ በመከራችን ላይ ፊታችሁ አዙራችሁ ነበር። እደግመዋለሁ፣ በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገኖች ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳቸው ገዳይ የራሳቸው ጉዳይ ብላችሁ በመከራችን ላይ ፊታችሁን አዙራችሁ ነበር። ለሶስተኛ ጊዜ እደግመዋለሁ በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገን ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳቸው ጉዳይ ብላችሁ በመከራችን ላይ ፊታችሁን አዙራችሁ ነበር። ዛሬ የአማራ ሕዝብ ስለ ሰላም አስፈላጊነት፣ ስለ ሀገር ጥቅም ወቅቱ መህር በመሆኑ አርሶ መብላት እንዳለበት ልትመክሩ በየሚዲያው የምትሰየሙ የሰላም ሰዎችን ኮቴሽን የአማራ ሕዝብ ይህንን የእስራኤላውያንን አባባል ወደ እናንተ ቢያቀርበው መልሳችሁ መልስ ይኖራችኋልን? እስኪ ተጠየቁ። መስከረም አበራ ከቃሊቲ ማጎሪያ ቤት። አብራችሁን ስላላችሁ ከልብ እናመሰግናለን። ኢትዮ 360፣ ሰብስክራይብ አድርጉ።